በጣም ትንሽ ልጅ ነበር ሽኮ እዛ እያለሽ ምናምን እና ታዲያ፣ በዛዛሁኝ ልጠብቃችሁ እና እንደዛው ህፃን እያለሁኝ ነው መቅረት የነበረብኝ ማለት ነው። አሰላሙ አሌይኩም፣ ደህና ናችሁ? እንዴት ናችሁ? እንኳን አደረሳችሁ። እኔም እና እንኳን አደረሳችሁ ብያችሁ በዛው እዚህ ጋር ሱፍራ እየሰራሁኝ በዚህ ሳሩ እየሰራሁ ነው ማለት ነው እና ሳሩ እየሰራው እስኪ ትንሽ ነገር ላውራችሁ ብዬ ነው ማለት ነው። እና ለማንኛውም ረመዳን እንዴት ነበረ? ረመዳናችሁ እንዴት አለፈ? እንዴት አካለፋችሁት? እንዴት ነበር? ስራ ይከብድ ነበር ወይ ወይስ? ቀላል ነበረ? እናንተ ጋር እኔ ጋር በጣም ጥሩ ነበረ። እና እንዴት አሳለፋችሁት ለማለት ያክል ነው። እና ያው ተጠጋሁኝ ይመስለኛል፣ ምክንያቱም የተጠጋሁበት ምክንያት ድምፄ ስለማይሰማ ነው። ድምፄ ያጥራል ብዬ አስባለሁኝ፣ እና ድምፄ እንዳይርቅ ስላሰብኩኝ ነው እንደዚህ ገጭ ያልኩኝ ይመስለኛል። ያው እናንተም እንደዚህ ገጭ ብላችሁ እዩኝ ማለት ነው። ለማንኛውም እስኪ እንደኔ የታዘባችሁት ከሆነ ንገሩኝ ማለት ነው። አንዳንዴ ረጅም ጊዜ አግኝቷችሁ የማያውቅ ሰው ሲያገኛችሁ እስኪ እንደው ለእናንተ ምን ይላችኋል? እኔ አሁን ለምሳሌ አንድ ሶስት ወር ወይም ሁለት ወር ምናምን ከኢትዮጵያማ ረጅም ጊዜ አይተውኝ አሁን ሲያዩኝ ታውት፣ እነሱ ሽ ፍርድ ነው ለእነሱ ይሁንላቸው ሽ። እንበል እዚህ ሀገር ለሁለት ወር ወይ ለሶስት ወር ምናምን ሳያዩዋችሁ ይቆዩና የሆነ ሶስት ወር ላይ ወይ ደግሞ ከሁለት ወር በኋላ እንገናኛለን ማለት ነው። የዛኔ ስንገናኝ እኔ የምላችሁ ምን አስባችሁ ነው ግን? እንዴ ምናችሁን ነው የሚያማችሁ? እናንተ ቆይተን ስናገኛችሁ የምትጠይቁት ጥያቄ ጥያቄዎቹ፣ ግን ምናችሁን ነው የሚያማችሁ? ደ ምንናችሁ ነው ሰውን የምታስደነግጡት? ሰውን የሆነንትን የምትሉት ምንድን ነው ምንድን ነው አሰባችሁ? እንዴ፣ ለምንድን ነው የምትጠይቁን? እኔ ምሬ ነው የምላችሁ። ባጠይቁኝ በጣም ነው ደስ የሚለኝ፣ ባጠይቁኝ በጣም ነው ደስ የሚለኝ። እኔ በጣም ነው የምናደደው ሲጠይቁኝ። ምንድነው መሰላችሁ፣ የሚጠይቁት ጥያቄ ሳይሆን የሆነ አስተያየት ነው። እንደዚ አይነት አስተያየት ባይሰጡኝ ደስ ይለኛል። ምክንያቱም እኛ ሰዎች የሆነ ደስታ አለን፣ የሆነ ሀዘን አለን፣ የሆነ ጭንቀት አለን፣ የሆነ ሀሳብ አለን፣ የሆነ ብቻ በየቀኑ የምናስተናግዳቸው የራሳችን የሆነ ውስጣችን ላይ ወይ ለሰው ያላወራ ነው ወይ ለሰው የማናወራው በራሳችን ብቻ ራሳችን ላይ መቆየት ያለባቸው ችግሮች ያሉን መያዝ ያለብን ሚስጥሮች፣ ምናምን ይኖራሉ እና እነዛን ነገሮች እያስተናገድና የቆየ ነው። ምናልባትም ሌላ የቤተሰብ ሀሳብ፣ ናፍቆት፣ ምናምን ሁሉ ነገር በአንድ ላይ ተደምሮ እዚህ ሀገር ላለ ነው፣ ፊታችን ጥቁር ሊሆን ይችላል። ልንከሳ እንችላለን። ዲፕሬሽን ውስጥ ጭንቀት ውስጥ ካለን ደግሞ ሰውነታችንም የሚወፍርበት ጊዜ አለ። ጭንቀት የሚያወፍርበት ጊዜም አለ። ጭንቀት የሚያከሳው ሰው አለ። ይህ የተፈጥሮ ጉዳይ ነው። አንዳንዴ ሰዎች በጣም ብዙ ጭንቀት አለባቸው፣ በጣም ብዙ ሀሳብ አለባቸው። ነገር ግን ሰውነታቸው ምንም ላይነካ ይችላል፣ ላይጠቁሩ ይችላሉ፣ ላይከሱ ብቻ። እንደዛ ነገር ነው እና ያን ያክል ሰዎች እንደ ምን ሆነሽ ነው? ወይኔ ምንድንነው? ምንድነው? አሁን ደግሞ የሆንሽው በጣም እኮ ከስተሻል። ወይኔ ኔ በጣም እውነት፣ እንደዚህ የምትሉ ሰዎች ማለት ነው። በጣም እኮ ነው እንዴ ሰውነትሽ ምንድነው? እንደዚህ ዋንሽ፣ ወፍሪ ማን ነው ወፍረሻል፣ በጣም እኮ እንዴ፣ ቀንሽ ምናምን ነገር ትላላችሁ ማለት ነው። እንደገና ደግሞ የከሳችሁ እንደ ምን ሆነሽ ነው? እንደዚህ የከሳሽው እንዴ፣ በአንዴ እኮ ዜሮ ገባሽ እንዴ። ደህና ነሽ ግን ተመርምረሻል? እምትሉ ሰዎች ማለት ነው። ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? ደግሞስ፣ እውነት እውነት፣ የኔ መክሳት፣ የኔ መጥቆር፣ የኔ ሞፈር፣ የኔ የሆነ ነገር መሆን እውነት አንገብግቧችሁ ነው? እውነት ተጨምቃችሁ ነው? ወይስ እንደው ምንድን ነው ችግራችሁ? እኔ የሚያማችሁ ነው የሚመስለኝ። የምትታመሙት እናንተ ናችሁ ከኛ ይልቅ ማለት ነው። እኔ አሁን ረጅም ጊዜ ቆይቼ ሲያገኙኝ አይተውኝ የማያውቁኝ ሰዎች እን ምን ሆነሽ ነው? የዛሬ አስር ዓመት ወይም አስራ ሁለት ዓመት፣ አስራ አንድ ዓመት ሊሆን ይችላል ያዩኝ። ኢትዮጵያ እያለሁ የሚያውቁኝ ሰዎች ቆይተው ሲያገኙኝ እዚህ ሲያዩኝ እንደ ያች ነሽ ግን ያቺ፣ ወይኔ እንደዚህ ትሆኛለሽ ብዬ አላስብኩም ነበር። እንደ እዛ ሆነሽ እኮ እንደዚህ ነበርሽ፣ እዛ ሆነሽ እኮ ይሄ እንዲህ ነበር፣ በጣም ቆንጆ ነበርሽ፣ እዛ እዚህ ጠቆርሽ፣ እንደዚህ ሆን ሰውነትሽ እውነታችሁን ነው፣ እውነታችሁን ነው ወይ? የዛሬ አስራ ሁለት ዓመት እናንተ የዛሬ አስራ ሁለት ዓመት የነበራችሁበት ቦታ ላይ ነው እንደ ያላችሁት? የዛሬ አስር ዓመት የነበራችሁበት ቦታ ነው እንደ ያላችሁት? አትሆኑም። ነገሮች ይቀያየራሉ። ነገሮች እንደሚቀያየሩ ሁሉ እድሜም እኮ አለ። እድሜ ሲጨምር እየታመረ ነው የሚሄደው፣ እየተበላሸ ነው የሚሄደው። እናንተ ምን አስባችሁ ነው እንደ እኔ? ግርም የሚለኝ ነገር ቢኖር ይሄ ነው። ግርም ነው የምትሉኝ እዛ እዛኮ በጣም እንደዚህ ነበርሽ፣ ይሄ ነገር ሻምር ነበር እኮ በጣም ትንሽ ልጅ ነበርሽ እኮ እዛ እያለሽ ምናምን እና ታዲያ፣ በዛ እዛ ሆኜ ልጠብቃችሁ እና እንደዛው ህፃን እያለውኝ ነው መቅረት የነበረብኝ ማለት ነው? ምን አስባችሁ ነው? ደ ተገርማችሁ ታውቃላችሁ? ይሄን እንደዚህ አይነት ሰዎች የሚሉ ሰዎች ገጥሟችሁ ያውቃሉ? እስኪ እናንተ አጋጥሟችሁ ከሆነ እስኪ ንገሩ እስኪ ንገሩኝ፣ ቆይታው ያዩዋችሁንና ወይም እንትስ ምናምን ምናምን። የምር እስኪ እናንተ እስከ ዛሬ ይህን ጥያቄ ጠይቃችሁኝ ሁላችሁም ማለት ነው፣ እውነት የኔ መወፈር፣ የኔ መክሳት፣ የኔ መጥቆር ወይም ደግሞ የኔ ትልቅ መሆን እውነት ጨንቋችሁ ነው ወይስ በቃ እንዲሁ የማሽቋለጥንግ ጥግን ጥጋችሁን ለማሳየት ነው ይሄ ሁሉ ድካም? ይሄ ሁሉ እንዴ በቃ እንደዚ ሆነሻል እኮ ምናምን የዛሬው እንዲነበረ ነበረ ምናምን እውነታችሁን ነው እውነታችሁን ነው ወይ እ ምናችሁ የሚያማችሁ የሚያማችሁን ነገር ብትታዩ ጥሩ ነው በጣም በፍጥነት የሚያማችሁ እናንተ ናችሁ የሆነ ጥሩ ነገር አምሮብሻል ብትሉ ምን አለበት ምንድነው የምትሆኑት እንዴ ደግሞ ምንድነው አለባበስሽ ምንድን ነው እንዲህ ያለው ነገር? ይሄን ይሄ ይሄ አለባበስሽ እኮ ለእንደዚህ አይሆንም፣ እንዴ ዛሬም እንደዚህ ነው እንደምለብሹ ምናምን የምትሉ ሰዎች ምን ነው እንደኔ መሆን አልችላላችሁ? ምንድነው ምንድን ነው? ምንድን ነው የሆናችሁት? ምንድን ነው የሚያማችሁ? ችግራችሁ ምንድን ነው? እኔ ልብሱን መልበስ እንፈልጋለን አበድሪኝ ካላችሁ ልኝ፣ አበድራለሁ ችግር የለም፣ መውሰድ ትችላላችሁ። እኔ ያበድራችኋል፣ ግን ወስዳችሁ አትቀሩም፣ ትመልሳላችሁ፣ ታይታችሁበት ማለት ነው። እና ምንድን ነው ችግራችሁ? እኔ የሚመስለኝ እኛ የከሳ ነው ሰዎች የጠቆር ነው ሳይሆን የታመና እናንተ ናችሁ። ምንድን ነው እቤት ግብት ሳይባል ገና በር ላይ ጠብቃችሁ፣ እንዴ ምንድን ነው እንደዚህ የጠቆርሽው? ምንድን ነው እንደዚህ የሆንሽው ምናምን የምትሉ ሰዎች፣ እንግባ እንጂ ቤት፣ መጀመሪያ በሩ ልቀቁልን? እንደ መጀመሪያ ቤት እንግባ እቤት ከገባም በኋላ በደንብዩን በደንብ ተመልከቱን። ውሃም ስጡን እንጠጣ መጀመሪያ፣ ምግብም ስጡን ሻይም እንጠጣ። ከዛ በኋላ ትደርሳላችሁ። ገና በር ላይ በሩን እንደዚህ ይዛችሁት በሩን ከፍታችሁልን እንደዚህ ይዛችሁት ቆማችሁ፣ ዛሬ ደግሞ ልባብስ ምንድን ነው ብላችሁ ትጀምራላችሁ። እንዴ ምንድን ነው ሽቶሽ? ዛሬ ደግሞ የተቀባሽው ሽቶ ምንድን ነው የማዳም ነው እንዴ? የምትሉ ማለት ማለት ቆንጆ ሽቶኛ አና የሚሸጥበትን አናቅም እንደ የት ነው የሚሸጠውን አናቅም፣ እንዴ የት እንደሚሸጥ ምን አስባችሁ ነው ስራ የምንሰራው? ደግሞ ቆንጆ የሚሸጥ ሽቶ ለመግዛት የሚያቅት አይነት ነገር ነው እንደ የምንሰራው? ለራሳችን የምንፈልገውን ነገር ካላደረግንስ ደግሞ ምንድን ነው? ምንድን ነው እና ምን አስባችሁ ነው እና እንደዚህ አይነት ነገር የምትሉ ሰዎች ታውነ ታውነ እንኖርበት ለማለት ነው። ሆ እስኪ እናንተ ለማንኛውም አጋጥሟችሁ ከሆነ በኮሜንት አስቀምጡልኝ። የምትሉ ሰዎችም ይሄንን ሀሳብ ከሰማችሁ በኋላ ምን ያክል ያላችሁትን ሰው እንደሚረብሽ ከተረዳችሁ ላለማለት ሞክሩ። ማለትም ካለባችሁ ደግሞ ሰውየው ይረጋጋ፣ ቤት ውስጥ ይግባ፣ ምን ይግባ፣ በሩን ከፍታችሁ ይዘት ወ ከምትሉ ለማንኛውም እንደዛ ለማለት ያክል ነው። ለዛሬ እንግዲህ ችን ሀሳብ ላካፍላችሁ ብዬ ነው። ስለዳመጣችሁኝ አመሰግናለሁ። ሌላ ደግሞ የታዘብኩት ነገር ካለ በሌላ ቪዲዮ እንገናኛለን። ማለፍ ነው ለጊዜው። ያው እንግዲህ ስፍራ እየሰራው ነው እያስተዋለሁ፣ ይህንን ያክል ሰርሰርጃለሁ። ጨርሾ ደግሞ እናየዋለን ማለት ነው። ቻው ቻው።